የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቤተሰቦች ሰላም ለእናንተ ይሁን እያልሁ በዛሬው ዕለት ደግሞ ይዤላችሁ የመጣሁት ቃላት ምስረታ። ከዚህ በፊት ሆህያትን ወይም ደግሞ የአማርኛ ፊደላትን ከመጀመሪያው እስከ መጨረሻው ያሉትን አይተናል። ዛሬ ደግሞ ቃላት ምስረታ በሚል ርዕስ ባለ ሁለት ሆሄ እና ባለ ሦስት ሆሄ ቃላትን እየመሰረትን እያነበብን የምናይ ይሆናል። በአየናቸው ሆሄያት ትም በማገጣጠም ቃላትን እንዴት መመስረት እንደምንችልና እና ባለሁለት ሆሄ ቃል ባለ ሶስት ሆሄ ቃል ለዛሬው የምናይ ሲሆን ወደ ለቱ ትምህርት ሲሄድ ባለ ሁለት ሆሄ ቃላትን በመጀመሪያ እናያለን። በመጀመሪያ ባለ ሁለት ሆሄ ቃል፣ ባለሁለት ሆሄ ቃል ማለት ሁለት ፊደል ብቻ ያለው ቃል ማለት ነው። ስለዚህ እንዴት እንደምንመሰረት እና እንዴት ማንበብ እንደምንችል እንከታተል። እሺ፣ የመጀመሪያው ስታዩት፣ መጀመሪያው ላይ ይሄ የምታዩት ቃል መጀመሪያ ፊደሉን እያንዳንዱ እንጠራዋለው፣ ከዚያ አጋጥሚ ያነባዋለሁ። ቡ ና፣ በአንድ ላይ ቡና፣ ቡና። ቀጥሎ ያለው ደግሞ ቀ ማ፣ በአንድ ላይ ስጠራው ቀማ የሚል ቃል አገኛለሁ። ይሄኛው ደግሞ ይሄ የምታዩት ሙ ዝ በአንድ ላይ ሙዝ አጋጥሚ ስጠራው ሙዝ። እዚህ ስታዩት ደግሞ ይሄኛው ሄ ደ በአንድ ላይ ሄደ እዚህ ጋ ስታዩት ደግሞ መጣ በአንድ ላይ መጣ። ደግሞ አለሁ መጣ። እሺ ወደዚህኛው ስንመጣ ደግሞ ከዚህኛው ላይ የሚታዩት የመጀመሪያው ፊደል ለ ማ በአንድ ላይ ለማ። ደግሞ አለሁ ለማ። ከዚህ ስታዩት ደግሞ ሰ ጠ በአንድ ላይ ሰጠ፣ ሰጠ። ይሄኛው ደግሞ ቀ ረ ቀረ፣ ደግሞ አለው ቀረ። እዚህ ጋር ደግሞ ሰ ፋ በአንድ ላይ ሰፋ ደግሞ አለው ሰፋ። ይሄኛው ውስጥ ስታዩት ደግሞ ጨ ው በአንድ ላይ ጨው፣ ደግሞ አለው ጨው። እሺ ወደዚህኛው ውስጥ መጡ። እዚህ ጋ ያለው ቃል ደግሞ ባለ ሁለት ሆሄ ቃል። እነዚህ በሙሉ እዚህ የምታዩዋቸው ባለ ሁለት ሆሄ ቃላት ናቸው። እሺ ስ ራ በአንድ ላይ ስራ። ስራ ይህ የምታዩት ደግሞ ሎ ሚ በአንድ ላይ ሎሚ። ደግመዋለሁ፣ ሎሚ። ይሄ በ ሶ በአንድ ላይ በሶ። በሶ ይሄኛው ደግሞ ቤ ት በአንድ ላይ ቤት። ደግመዋለሁ ቤት። ይሄ ቆ ሎ በአንድ ላይ ቆሎ። ደግመዋለሁ ቆሎ። እሺ እኛው ስናየው ደግሞ አ ዞ በአንድ ላይ አዞ ደግሞ አለሁ አዞ ይህኛው የምታዩት ቃል ደግሞ ሮጣ በአንድ ላይ ሮጣ ደግሞ አለሁ ሮጣ ይሄ ደግሞ ሰ ፊ በአንድ ላይ ሰፊ ደግሞ አለሁ ሰፊ ይሄ የምታዩት ደግሞ ቢ ጫ በአንድ ላይ ቢጫ፣ ቢጫ። ይሄ ደግሞ ሶ ፋ በአንድ ላይ ሶፋ፣ ደግሞ አለው ሶፋ። እነዚህ የምታዩአቸው ደግሞ እነዚኛዎቹ ባለ ሶስት ሆሄ ቃል ይባላሉ። ባለ ሶስት ሆሄ ቃላት ናቸው። ባለ ሶስት ሆሄ ቃል ነው የመሰረቱት። ከዚህ በፊት ያየ ነው ባለ ሁለት ሆሄ ቃል ነው። አሁን ደግሞ ባለ ሶስት ሆሄ፣ ሶስት ሆሄ ያለው ቃል ማለት ነው። እሺ እነዚህም በጋራ እናያለን። ነ ብር፣ በአንድ ላይ ነብር፣ ደግሞ አለው ነብር። ይሄ ደግሞ ቀ በ ሮ በአንድ ላይ ቀበሮ። እደግመዋለሁ፣ ቀበሮ። ይሄ ፈራስ በአንድ ላይ ፈረስ። እደግመዋለሁ፣ ፈረስ። ቀጥሎ ያለው ደግሞ በቅሎ። በአንድ ላይ በቅሎ። እደግመዋለሁ በቅሎ። ቀጣይ ቀሚስ፣ በአንድ ላይ ቀሚስ፣ ደግመዋለሁ ቀሚስ። ቀጣይ ያለው ደግሞ ሳሙና፣ በአንድ ላይ ሳሙና፣ ደግመዋለሁ ሳሙና። እሺ፣ ቀጣይ ያለው ደግሞ ይህ የምታዩት የመጀመሪያዋ ካ ሮ ት በአንድ ላይ ካሮት፣ እደግመዋለሁ ካሮት። ቀጣይ ያለው ደግሞ ድ ን ች በአንድ ላይ ድንች፣ እደግመዋለሁ ድንች። ቀጣይ ያለው ፓ ፓያ ፓፓያ እደግመዋለሁ፣ ፓፓያ። ቀጣይ ያለው ደግሞ ዘ ይ ት በአንድ ላይ ዘይት፣ እደግመዋለሁ፣ ዘይት። እሽ ቀጥሎ ያለው ደግሞ ል ብ ስ በአንድ ላይ ልብስ እደግመዋለሁ ልብስ። ቀጣይ ምግብ፣ በአንድ ላይ ምግብ፣ በአንድ ላይ ምግብ። እሺ ቀጣይ ያለው ቀጣይ ያለው ባለ ሶስት ሆሄ ቃል ፍ የ ል በአንድ ላይ ፍየል። እደግመዋለሁ ፍየል። እሺ ቀጣይ ያለው ደግሞ ዋ ል ያ በአንድ ላይ ዋልያ። እደግመዋለሁ ዋልያ። እሺ ይሄኛው ደግሞ ድ መ ት በአንድ ላይ ድመት። እደግመዋለሁ ድመት። ይሄኛው ደግሞ ፍ ራሺ በአንድ ላይ ፍራሽ። እደግመዋለሁ ፍራሽ። ቀጣይ ያለው ሸ ሚ ዝ በአንድ ላይ ሸሚዝ። እደግመዋለሁ ሸሚዝ። ቀጣይ ያለው ጃ ኬ ት ጃኬት ደግሞ አለው ጃኬት። እሺ፣ ቀጣይ ያለው ደግሞ ቀጣይ ያለው ባለ ሦስት ወይ ቃል ቀበቶ፣ በአንድ ላይ ቀበቶ። ደግሞ አለው ቀበቶ። ቀጣይ ምላጭ፣ በአንድ ላይ ምላጭ። ደግመዋለሁ ምላጭ እሺ። ይሄ ደግሞ ጊ ኒ ድ በአንድ ላይ ግንድ፣ ደግሞ አለው ግንድ። እሽ ቀጣይ ያለው ጎ መ ኒ ጎመን፣ ደግሞ አለው ጎ ቀጣይ ያለ ሰ ሊ ጥ በአንድ ላይ ሰሊጥ። ደግመዋለሁ ሰሊጥ። እሺ፣ ቀጣይ ያለው ደግሞ ሚ ዛ ን በአንድ ላይ ሚዛን። ደግመዋለሁ ሚዛን። እሺ፣ በዛሬው ቪዲዮያችን ያየነው ቃላት ምስረታ ቃላት ምስረታን ባለሁለት ሆሄ ቃል እና ባለ ሶስት ሆሄ ቃል እንዴት መመስረት እንደምንችልና እንዴት ማንበብ እንዳለብን እያንዳንዱን ቃል ቃል በቃል እያነበብን አይተናል። ስለዚህ ይህን ቪዲዮ በደንብ ብትከታተሉትና ብታዩት ቃላትን እንዴት ማንበብ እንደምትችሉና እንዴት ሆሄያትን እያንዳንዱን ለይታችሁ ማወቅ እንደምትችሉ የሚያስረዳ መሆኑን ትገነዘቡበታላችሁ። ስለዚህ ቪዲዮውን ብታዩት ትማሩበታላችሁ፣ ታተርፉበታላችሁ። ላይክ እና ሸር ማድረግ አይዘነጋም። መልካም ቀን፣ መልካም ጊዜ። ነገ በሌላ ቪዲዮ ውስጥ ከምገናኝ መልካም ጊዜ ይሆንላችሁ።